ይቺ ወጣት ረጀት ትባላለች። የማዳም ቅመም ናት። በመጣች በአራት ወሯ ራሷን አጠፋች በማለት ማዳሟ ተናግራለች። የአካውንቲንግ ተመራቂ ተማሪ ነበረች እና ራሷን ማጥፋቷ

ያላችሁበት ሁሉ ባላ ይጠብቃችሁ ወቶ ከመቅረት የጠብቀን እያልኩ ዛሬ በአዲስ ቪዲዮ መጥችላችኋለሁ ማለት ነው። ይቺ ወጣት ረዳት ትባላለች። ከአራት ወር በፊት ነበር ወደ ዱባይ ሻርጃ የመጣችው ማለት ነው። እና አሳዛኝ ዜና ተሰምቷል። በተመረቀች ነው ወደ ዱባይ የመጣችው። በአካውንቲንግ ተመራቂ ናት። ሰርቼ ራሴን ለውጣለሁ፣ ቤተሰቦችን እለውጣለሁ፣ ገንዘብ ይዤ በራሴ ቢዝነስ እሰራለሁ፣ እለወጣለሁ በማለት ነው ወደ ስደት የመጣችው ግን አልሆነም። በጣም በሚያሳዝን ሁኔታ በመጣች በአራት ወሯ ነው ሕይወቷን አጠፋች በማለት ማዳማው ለቤተሰብ ደውሎ ላይ ተናገረችው ማለት ነው። ማታ ላይ ምሽት ላይ እናቷ ጋ ሲያወሩ ተደዋውሎ ሲያወሩ ሲጫወቱ አምሽተዋል። ጠዋት ስትነሳ ማዳማ ሕይወቷን አጥፍታለች በማለት ነው መጨረሻ ላይ በተደወለው ስልክ ለቤተሰብ ደውላ ተናገረች የተባለው ማለት ነው። ቤተሰቦቿ ይህን ነገር ሊያምኑ አልቻሉም። በጭራሽ ልጃችን ራሷን አታጠፋም። ለቤተሰቦቿ የመጀመሪያም የመጨረሻም ልጅ ናት፣ ብቸኛ ልጅ ናት። ብዙ አላማ አላት፣ ብዙ ሀሳብ ያለባት ናት እና በጭራሽ ልጃችን ራሷን አታጠፋም በማለት ይገኛሉ ማለት ነው። እና በጣም ያሳዝናል፣ ልብ ይሰብራል። ለኤጀንሲም ሲደወል፣ ለኤምባሲ ሲደውሉ ወሬው ከተነገራቸው በኋላ ስልኩን ዘጉ ማለት ነው። ኤጀንሲዋ እና በመጨረሻም ደውላ ስኳር ስላለብኝ ነው እንደዚህ ደንግጬ ነው ምናምን ነገር አለች አሉ። ያው የታወቀ ነው የኤጀንሲዎች የኤምባሲዎች ኤጀንሲዎች ነገር ማለት ነው። አንድ አደጋ ሲደርስ ለምን እንደተቀመጠው አላውቅም፣ በፍጥነት የሚያስፈልገንን ነገር ለማድረግ ወደኋላ የሚሉት ሁልጊዜ የተለመደ ነው ማለት ነው። እና ይቺ ወጣት በጣም በሚያሳዝን ሁኔታ እውነት ራሷን አጥፍታ ነው ወይስ ሌላ ችግር ደርሶባት ነው የሚለውን ያው ምንም አይነት መረጃ ቤተሰቦቿ ያገኙት የለም ማለት ነው። እና ቤተሰቦቿም ያው ጥሪ እያቀረቡ ነው። አምነንም ተቀብለን እሺ፣ ራሷንም አጥፍተን አጥፋለች ብለን አምነን ተቀብለን ሬሳዋን አልሰጠን ብለዋል እያሉ ነው እና እባካቸው አግዙን እያሉ ይገኛሉ፣ ማለት ነው። ቤተሰቦች ሼር ላይክ ሼር እያደረጋቸው በምንችለው እናግዛቸው ማለት ነው። በጣም ልብ ይሰብራል፣ የምር በጣም ይከብዳል፣ የምር እንኳን አንድ ልጅ ብቸኛ ልጅ በሀገርም ላይ እያያችሁት አስታማችሁ ሙቶ መቅበርም፣ አልቅሶ መቅበርም አንድ እረፍት ነው። ይሄ ነገር በጣም ልብ ይሰብራል የምር። ቤተሰቦቿን ጽናትን ይስጣቸው እያልን ግን እባካችሁ እባካችሁ እህቶች ራስን ማጥፋት ይች ልጅ እራሷን ማጣፋ ከተባለ ራሷንም ጎድታለች፣ ቤተሰቦቿንም የቤተሰቦቿንም የራሷንም ተስፋ ነው ያጨለመችው። ቤተሰቦቿ አንድ ልጃቸውን እንደ አይናቸው ብሌን የሚያይዋት ናት። እና ራሷን አጠፋሽ ከተባለ የራሷንም ይሄ የቤተሰቦቿንም እንትን ነው ያጨለመችው ማለት ነው። እና እባካችሁ ልጆች ራስን ማጥፋት መፍትሄ አይሆንም። ስደት ሲባል ብዙ አይነት ስቃይ አለው። ብዙ አይነት መከራ አለው። መጀመሪያ ከሀገራችን ስንወጣ ያንን ነገር ማሰብ አለብን። ስደት አልጋ ባልጋ አይደለም። ስደት እዛ ሁነን የምናስበው ሌላ ነው፣ እዚህ የምናገኘው ሌላ ነው። እና ስለዚህ እባካችሁ ራስን ማጥፋት በፈጣሪም ቢሆን አይወደድም፣ መፍትሄም አይደለም። ይልቁን ሶብር በማድረግ ትግስት በማድረግ ወደ ፈጣሪ ጸሎት በማድረግ ዳዋ በማድረግ ነው ችግሮችን መጋፈጥ ያለብን፣ እና ስለዚህ በተለይ አሁን አዳዲሶች የምትመጡ ልጆች እባካችሁ ስደት በጣም ብዙ ብዙ ብዙ መከራ አለው እና ልትታገሱ ይገባችኋል። አዲሶች ከሆናችሁ መቀየር አለ። ካልተመቻቸው መቀየር ብዙ ቻንሶች አሉ። ህጋዊ ስትሆኑ ብዙ ቻንስ አለ፣ መቀየር ትችላላችሁ። ለራሳችሁ አደጋ የሚያደርስባችሁ ከሆነ መቀየር እና ሰብር ማድረግ ትዕግስት ማድረግ ይኖርባችኋል። ራስን ማጥፋት በጨራሽ መፍትሄ አይሆንም ማለት ነው። እና አባካችሁ እራሳችሁን ጠብቁ። አሁን ይቺ ልጅ በአካውንቲንግ ተመርቃለች። ቤተሰቦቿ ከሷ ብዙ ነገር ይጠብቃሉ። እውነት ራሷን አጠፋች ከተባለ በጣም ከባድ ነው ማለት ነው። ቤተሰቦቿ ላይ ምን አይነት ሀዘን እንዳሉ መገመት አያዳግትም። የእነሱን ሀዘን የሚረዳቸው ሰው አንድ ልጅ ኑሮት ያንን ያጣ ሰው ነው። በእርግጥ ግን መገመትም አያዳግትም። እነዚህ ቤተሰቦች ከእሷ ብዙ ነገር ይጠብቃሉ፣ ብዙ ብዙ አይናቸው ናት። እና እባካችሁ በአካውንቲንግ ተመርቃለች። በተመረቀች በአራት ወሯ ነው የመጣችው። እዚህም አራት ወር ቆይታለች ከመጣች። ዱባይ ሻርጃ ከተማ ነው ስትሰራ የነበረው እያሉ ነው እና ቤተሰቦቿ ራሷን በጭራሽ አታጠፋም፣ ልጃችን ብዙ ተስፋ ያላት ብዙ አላማ ያላት ናት። እና ስለዚህ ይጣራልን እያሉ ነው ይገኛሉ። ሬሳውም የት ያው በረዶ ክላስ እንዳለ ነው የሚነገረን ነው ያሉት ቤተሰቦቿ እና ምን አይነት በምን አይነት ምክንያት ነው የሞተችው፣ ችግሩ ምንድን ነው የሚለውን አጣሩልን እባካችሁና፣ ወደ ሀገር ተባብራችሁ ትግባልን፣ አፈር አልብሰን እንኳን እርማችንን እናውጣ እያሉ ቤተሰቦች ይገኛሉ ማለት ነው። እና ይህንን የምር በጣም ልብ ይሰብራል። በአሁን አሁን ጊዜ በጣም ይሄ ነገር እየተደጋገመ ነው ስደት ላይ ያሉ ልጆች በየሆስፒታሉ በጣም ብዙ አሰቃቂ በአሰቃቂ ሁኔታ ሆስፒታል እየገቡ ይገኛሉ ማለት ነው። እና እባካችሁ በተቻለን አቅም ራሳችንን እንጠብቅ፣ ትዕግስት እናድርግ። ትዕግስት ተማሩ። ስደት ማለት ትዕግስት ያስተምራል። የማያልፉ ቀናቶች የሉም። በጣም ማንኛውም ሰው ቢሆን ሚዲያ ላይ ወጥቶ ቢስቅ ቢጫወት፣ ብዙ አይነት ችግሮች አሉበት። ብዙ አይነት ሀሳብ፣ ብዙ አይነት ከማዳም ጋር ችግር አለበት፣ ወይም ደግሞ ከሚሰራው አብሮ ከሚሰራው ጓደኛው ሊሆን ይችላል። ማንኛውም በቃ እና ብዙ አይነት ችግር ያለበት ሰው ነው፣ ሁሉም ሰው ማለት ነው። እና ሶበር ማድረግ ይኖርብናል እባካችሁ። የማያልፉ ጊዜያቶች የሉም። ራስን ማጥፋት መፍትሄ አይሆንም እና እባካችሁ ልጆች እባካችሁ ራሳችሁን ጠብቁ። ራሳችንን ማጥፋት ስናስብ እኛን ብቻ አይደለም እንጎዳው፣ ቤተሰብ እንጎዳለን፣ ራሳችንን እንጎዳለን። በጣም ከባድ ነው። በስደት ላይ ሆኖ ራስን ማጥፋት ለቤተሰብ በጣም የማይወጣ የተዳፈነ እሳት ነው። በናፍቆት እየጠበቁ ይህንን ነገር መስማት በጣም ልብ ይሰብራል። እና ባካችሁ ራሳችሁን ጠብቁ። ትዕግስቱን ይስጣችሁ። እሷን ለቤተሰቦቿ መዝናናትን እንመኛለን። በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። ቸር ቆዩልኝ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አመሰግናለሁ።